ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ እንዴት ናቸው? አማ ናቸው። እኔ በጣም ጤና ነኝ። በእውነት በጣም ደነገጥኩኝ። ኮሜንት ተራቾቹ በጣም ነው የሚያስለቅሰው፣ በጣም ነው የሚያስደነግጠው። ለሰው ልጅ ውርቅ የሰው ልጅ ውርቀት አትደሰቱ። የወደቀው ሁሉም ወርቆ አይቀራም፣ የተነሳ ሁሉም ቆሞ አይቀራም፣ የታመው አይሞትም ም ደግሞ የጎዳው ሁሉም በዛው አይቀርም፣ ይቀይራል፣ ይነሳል፣ ይድናል። ግን የሰው ትዝብት ውስጥ አትግቡ። የሰው ትዝብት ውስጥ አትግቡ። ምንድ ነው ይሄን ያህል? ይሄ ልጅ ለናንተ ጥላት አይደለም። ይሄ ልጅ ለናንተ ጥላት አይደለም። ይህን ያህል ኮሚንት ውስጥ ገብታችሁ የምትስቁት ምትስቁት የምትጋለጡት ሌባ ብሉት አጨንበርባሪ ብላችሁ የምትናገሩት ንግግሩ በእውነት በጣም ውስጥ የተሰበረ ነገ በኔ ቢሆንም አስቢ። ወንድም ካለ ነገ ወንድሜ ቢሆን ምን ይውጠኛል፣ ምን ይውጠኛል ብለሽ አስቢ። ያገባሽ ከሆነ ነገ የኔ ባለቤቴ ቢሆን ብለሽ አስቢ። ሰው አገር ናለሽው፣ ያንዳንዲሽ ማለት ነው። ሰው አገር ናለሽው። ስለዚህ ቆም ብለሽ አስቢ። ቆም ብለሽ አስቡ። ቆም ብለሽ አስቢ። ነገ ባንቺ ላይ ምንም ሳይጋጠም ይደርስ ይችላል። ምንም ነገ ሳታስብ ይደርስ ይችላል። ጎዶና ፈቅድ አይደለም የሰው ልጅ ጉዳት የሚያመጣው አንደኛ ደረጃ ሁ ፈጣሪ አንተን ያድነው ከዚህ አደጋ ላይ ፈጣሪ አንተን ይጠብቀው። የደረሰ አደጋ በጣም አዝኛለሁ፣ በጣም ደንግጫለሁ። የሚር በጣም ተናገጥ ውድ ወንድሜ ፈጣሪ አንተን ያድነው። ለእናትህ ለአባትህ፣ ለቤተሰቦቹ ፈጣሪ ሚረት ይላከውና፣ አንተ ፈጣሪ ያድንክ። ሶስተኛ ደረጃ ለልጅክ ፈጣሪ አንተ እድሜ ያቆይክ። ምንም እንደማን ሆን እኛ አንፈልግም። ፈጣሪ አንተን ያድንክ፣ እሱ ምህረት ይላክልክ የዘውትር ምኞቴ ነው። አንተ የምታምልከው አላህ መድኃኒት እሱ ይላክልክ። የደረሰው ጉዳት ሰምተናል። በጣም ደነገጥኩኝ፣ በጣም አዘንኩኝ። አምላክ አንተ ማረክ፣ ከዚህ እሱ ይድረስክ። በእውነት በጣም ደነገጥኩኝ፣ በጣም አለቀስኩኝ። መቼም ስልክ የለኝም። ለዛ ነው ዝም አልኩኝ። ፈጣሪያንትን ምህረት ይላክልህ የኔ አባት። መቼም እዚህ ጋ አንዳቸ አንዳችሁ ትዳር ላይ ያለ ነገር ነው። መለያየትም ያለ ነገር ነው። መፈቃቀርም ያለ ነገር ነው። መጣላትም ያለ ነገር ነው። ሁሉም ነገር ያለ ነገር ነው። ግን አንድ ሰው ብቻ ጥፋት አድርጋችሁ ጣት የምትዘረጉት ጣት የሚነዘሩት እባካችሁ ከዚህ ውስጥ ውጡ፣ ከዚህ ውስጥ ውጡ። ማንም አልጠቀመም፣ ማንም አልጠቀመም። ተሰዳቢ አንደኛ ደረጃ ነንበር ዋን እኔ ነበርኩኝ። ሁሉም ትቼ ይቅርብኝ፣ ምን ያደርገኛል ብዬ ትቼ ክብር ስፋ፣ ሰላም ኑሮ የኖርኩና አለው። ግን ምን ታገኛላችሁ? አሁን ይሄ ልጅ መኪና አደጋ ደረሰ፣ መኪናና መኪናው ተጋጨ፣ ያለ ነው በሱ አልተጀመረም ምን ነው ያለ ነው። በሱ አልተጀመረም። መኪና መግዛትም በሱ አልተጀመረም። ባልና ሚስት መለያየቱም በሱ አልተጀመረም። ጥላቻቸው በሱ አልተጀመረም። አገር ላይም በሙሉ የሞላ አገር ላይ ያለ ነገር ነው። እሱ ይቅርና ጠቅላይ ሚኒስትርም ከሚስቱ ተጣልቶ ይለያል፣ ይፈታል፣ ተመልሶ ይገነኛል። ምን ነው ጭራሽ ትዳሪ መሪ እኔ ነኝ አላችሁ። ምድር ቆሻሾች፣ የራሳቸውን ማንነቱ ማታቁ ምድር ደደቦች ምን ነው ትዳር መሪ እኔ ነኝ፣ ባልና ሚስት የሚያቋቁመው እኔ ነኝ፣ መታስተድረው እኔ ነኝ አላችሁ። እኔ ነኝ አላችሁ፣ ሽንተ ምርንዳ ነው አላችሁ። ምን ነው ይሄን ያል ጉዳት ላይ የደረሰ ሰው ሄዳችሁ የምትስቁት፣ የምትቃለት፣ የምትሳድቡት፣ የምትደሰቱት ደስታ ወደ ነገ፣ አንቺ በሱ ህወት ላይ አንቺ በሱ ቁስል ላይ አንቺ በሱ ህመሙ ላይ የደሰሸው ደስታ ቤትሽ ይግባ? ቤትሽ ይግባ። የሱ ለቅሶ ያንቺ ቤትሽ ላይ ይግባ። የሱ መኪና አደጋው ወዳንቺ ቤት ይግባ። በወንድምሽ ላይ በእናትሽ ላይ በአባትሽ ላይ በባልሽ ላይ ይድረሰው። ከልብ ነው የሚለው ይድረሰው። ቅመሽ ስትቀምሽ ነው የምታቂ። አሁን ግን ምንም አይገባሽም። ስትደርስ ነው የምታቂ። አሁን ግን ምንም አይገባሽም። ያንዳንድሽ ማለት ነው። የሁሉ ሁሉ ሰ ኮሜንት አይቸዋለሁ። እስክሪን ሾት አርገ ይዋለሁ። አይደረግም። ጌታን አይደረግም። ሰው ልጅ እንኳን እሱ ይቅርና ጥላት እንኳን ቢሆንም አይደረግም። ይሄ ልጅ ጥላት አይደለም። ምን ነው ይሄን ያህል እና ታዛ ሄዶ አግቡታ ሄዳችሁን? እሱ እናንተ አግቡታ እ ወደውና ፈቅዶ ተስማምቶ የተለየውን ህይወት ውስጥ እናንተ ምን ቤት ናችሁ? ምድር አለቅላቀ ሁላ ምድር አለቅላቀ ኩባያው ፈቃታችሁ እኮ ማትሰጡ ደደቦች ሁላ ማናቅ መሰላችሁ እንደ ያንዳንዳችሁ ቋቃለኩ እኔ ያንዳንዳችሁ እኔ በደም ባርገን እናንተን አቃለሁ ማላቅ እንዳይመስላችሁ፣ እሺ። ምድር ቡቱቲያም እዛ ጋ ማንም የአሰሪ ከአሰሪ ባላቸው ከአሰሪ ዘበኛ ጋር የሚትገለባበጡት ቆሻሾች ስራ ምን እንደሆነ ማታቁት ደደቦች፣ ደንቆሮች። ምን አድርጉ ብላችሁ ነው ልጁ ቤት ገብታችሁ ልጁ እንደዚ ተጎርቶ ማሳቂያና መጋለጫ። ሁለተኛ ደግሞ እሰይ እንኳን ሌባ ምንድነው? ይሄን ያህል ምን ሰረቀልሽ? ምን ሰረቀ ካንቺ ካንቺ ምን አለ ለማሰረቀሽ? አንቺ ምድር ቡትቱቲያ 20 አመት 30 አመት አረብ ሀገር ተቀምጠች፣ ከዛ ደ ፓንት ቅያል የሌለ ቆሻሾች ሁሉ። እሱ እኮ ኢትዮጵያ ውስጥ ሆኖ ማንነቱን አሳይቷል። ገዝቶ ለውጦ ሰርቶ እራሱ ማንነቱ አሳይቷል። አደጋ ቢደርስ እኮ ነገ ይቀይራል፣ አንሹረንስ አለው። ነገ ይቀይራል፣ መኪናው ችግር የለውም፣ በዛው አይቀራም ገብቶሻላ ሻላ፣ አንሹራንስ አለው። ነገ ደግሞ ውሃ መስል ይዞ መኪና ይመጣል። ምን ነው ይሄን ያልተደሰታችሁ? ምን ነው የሰው ክፋት እናንተ ያስደስታል? ምን ነው የሰው ሞት እናንተ ያስደስታል? ምን ነው የሰው ጉዳት እናንተ ያስደስታል? ቤትሽ ላይ ግባ፣ ያንዳንዲሽ ቤትሽ ላይ ግባ። ሼር አድርጋችሁ አድርሱ፣ በጌታ በፈጣሪስም ይሄን ሼር አድርጋችሁ አድርሱ። ያንዳንዲሽ ወንድምሽ ላይ አባትሽ ላይ ቤተሰብሽ ላይ ትዳርሽ ላይ ህይወትሽ ላይ እናትሽ አባትሽ ልጅሽ ላይ ይደርሰውና በዛ ሰዓት

ሁለተን ደረጃ ፈጣሪ ንትን የማድረግ አይዞክ ወንድሜ። ፈጣሪ ንትን ከዚህ አደጋ ውስጥ ያውጣው ያለ ነገር ነው። ወንድ ልጅ የማይደርስ ነገር የለም። ወንድ ልጅ ብዙ ነገር ይደርሳል። ወንድ ልጅ የሚፈትነው ብዙ ነገር ነው። ፋተና ታልፋለክ፣ በዚው አትቀራም። ማንኛውም ሰው ፋተና ያልፋል። ከጠነከርክ ነገ ወተክ እልል ብለክ ትነግራለክ፣ ታወራለክ፣ ትያልፋለክ። ይሄ ሁሉም ነገር በፈጣሪ የመጣ ነገር ስለሆነ በሰው ዘንድ የሚመጣ ነገር ነው ብለህ ምንም እንዳታሰብ። ደግሞ ወንድ ልጅ ነህ የሚመጣው ነገር አመን ብለን መቀበል አለብህ። ወርቀ አትቅር የኔ አባት የኔ ወንድም፣ ፈጣሪ ለእናት ለአባት ለቤተሰቦች ያኖርህ ያቆይህ። ይሄ ቁስል ለአንተስ የውሻ ቁስል ያድርግህና ከላይ ላይ ያንሰው ለአንተስ፣ የኔ አባት አይዞ፣ ይሄ ነው የምልህ። ከዚህ ውጭ የሚለው ማልስ የለም። ፈጣሪ ለአንተ ምህረት ይላክልህ፣ መድኃኒት ይላክልህ። አንተ የምታመልከው ጌታ